መስሎኝ ነበር፣ ማልቆም መስሎኝ ነበር። ለምን በተኛውበት ነው ራሴ እንደዚህ ያገኘሁት?

አሜን እንደዚህ ከሄድሽ ስንት ጊዜ ሆነች? ሁለተኛ ቀኔ ነው። መሄድ አልችልም። ሰው ነው የሚሸከመኝ። አሁን ማነው ያመጣት? እሷ አለች። ከእሷ ጋር ነው የመጣው። እንደዚህ እየተራመደች የመጣችው ትንሽ ትላንትና መርፌ ምናምን ምንቆጠር በኋላ ትንሽ ነበር። ቅድም ስትመጪ እዚህ ጋር የደነዘዙ ነርቮች እየተፈወሱ ነው ያየዋቸው። ነገ ነገ ፍጠኝ። ነቃ ሲነቃ ያለው አጥንቶቿ ኖሞ በሽታ በማዕከላችን ሊቀመጥ አይችልም። አሁን ለቆ ሄደ። እሺ፣ እዚህ ጋር ስትቀመጥ እንደዚህ መሄድ ትችል ነበር ስመጣ

እንደውስ በቅድስት ደግፋ ስመጣ እናንተ አላችሁ። እሷን የፈታ አሜን። አንቺም ፈታ አሜን። አንተም ፈታ አሜን። ቤተሰቡ ተፈታ አሜን። ልጆችሽ ተፈቱ። ዘመንሽ ተፈታ አሜን። ትውልዱ ተፈታ። የኪሳራ ዘመን አበቃ አሜን። አሁን ምንድን ነው የተሰማሽ? እዚህ ንገሪ? አቆመስ ማልቆም መስሎኝ ነበር። ለምን በተኛውበት ነው ራሴ እንደዚህ ያገኘሁት? አሜ አሁንስ አለ ሞቴ ተሽሮ አለ ምረቱ ገኖ አለ አለው ሽሻ መጣሻል፣ አንዴ ነው መጣችሁት። እዛው በምትሰራበት እግሯ ሽባ ሆነ ብለኝ እኔ ወስዳታለሁ አልኳት። ከዛ ግን ቤት ነው የነበሩት እና ፊዚዮቴራፒ ትታሽ ተባለ። በሰው ነው የምትነሳው የነበር። ፊትሽ ሁሉ ተቀየረ። አሜን። ከዚህ ቀን ጀምሮ በቤት አዘን አይሆኑም። አንድ ሰው ቀኝ እጃቸው ክፉ በላት የእኔን ልጆች መንካት አትችልም በላት ትምህርቴን መንካት አትችልም በላት። እኔ ዛሬ እናገርሃለሁ። ከትምህርቴ ላይ የክፉ እጅ ተነሳ ለቆ ሄደ በኢየሱስ። አሜን። ፊዚዮተራፒ ጀምረች ነበር። ገቡኝ ነበር። አጋጣሚ ሆኖ አልገባውም። ከዛን የሰይጣን ስራ ነው ምናምን ትላለች ሲስተር፣ የሴጣን ስራ ከሆነ ደግሞ ይዛ ይዘሻት ይጃት አይ ነጻ ጸበል ምናምን አትወስጃት ምናምን ብሎ ዶክተሩ ሰደባት። ከዛም ማብራት ጠፋ፣ ደም ምናምን ከወሰደ በኋላ ማለት ነው። ከዛ ማብራት ሲመጣ አት ጠብቁም እንደ ምናምን ሲል አይ ቆይ በቃ ተሸክሞ ወደ መኪና አስገቡኝና ወደ ቤት አወርኩኝ። ከዛን ተመልሼ ሲሄድ ደግሞ አሁንም ማብራት ጠፋ አለ፣ አሁንም ድጋሜ

በደረሽበት አይደርስም! አሜን በላይሽ ላይ ኪዳናቸው ፈርሷል። ነጻ ወተሻል። አሜን በኢየሱስ ወደዚህ ተንጎራደች። ትናንት በሸክም ነው የመጣችው። ተመላለሽ ትናንት ከአልጋ ላይ ተኝታ ፓራላይዞ ነች እዛው እጅ ጭነን ስንጸልይ ተነስታ ተራመደች ከዛ ሰአት ጀምሮ ምንም የለም? ምንም የለም ስትመጪ በምን ነበር የመጣችው